ዜና ስልን ተመልካቾች እንደምንቆያችሁ። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። ከመላው ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ ሀና መኮንን አብራችሁ ቆይታ የማደርግ ይሆናል። አብራችሁን ሁኑ። ወደ ቀዳሚው ዜና አልፋለሁ። የአፍሪካን ሰላም አንድነትና ብልጽግና ለማረጋገጥ የህገ መንግስታዊ ስርዓትና ውጤታማ የሀገረ መንግስት ግንባታ ሚናው የላቀ መሆኑን የኢፌዴሪ ፕሬዚደንት ታዬ አጽቀሥላሴ ገለጹ። አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም በአዲስ አበባ እየተካሄደ ነው። ኢብራሂም መሐመድ ተጨማሪ አለው። በኢትዮጵያ አዘጋጅነት እየተካሄደ የሚገኘው አራተኛው ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት አለም አቀፍ ሲምፖዚየም 49 የአፍሪካ ሀገራትና ሩሲያ፣ ቱርክ፣ ብራዚል እና ኢራን በታዛቢነት እየተሳተፉበት ነው። በኢፌዴሪ የህገ መንግስት ጉዳዮች አጣሪ ጉባኤ አማካኝነት በአፍሪካ ህብረት ዋና መቀመጫ አዲስ አበባ ህገ መንግስታዊነትና ሀገረ መንግስት ግንባታ በሚል መሪ መልእክት እየተካሄደ ያለውን አለም አቀፍ ኮንፍረንስ የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀ ሥላሴ ከፍተውታል። በመክፈቻ ንግግራቸውም ኢትዮጵያ ህገ መንግስታዊ ስርዓት ህግ በማውጣት የ የተለየ ልምድ ያላት ሀገር ናት። በንጉሣዊ ስርዓት የነበረው የፍትሐ ነገሥት እንዲሁም እንደ ገዳ ስርዓት ያሉ ሀገር በቀል የህግና አስተዳደር ስርዓቶች መኖራቸውን ተናግረዋል። ኢትዮጵያ ኤክስፔሪየንስ ሬፍሌክት አ ቱሪዬ ዩኒክ ጆርኒ ኢትዮጵያ ከሃኛው ክፍለ ዘመን ጀምሮ ህገ መንግሥት ያላት ሀገር ናት። ሕገ መንግሥታዊ ስርዓት ህግ ማውጣት ብቻ ሳይሆን የህግ የበላይነት ለማስከበር ተጠያቂነትን ለማስፈንና መሠረታዊ መብቶች እንዲከበሩ የሚያስችል ነው። ሀገሪቱ አሁን ያላት ህገ መንግስት የዜጎችን ሰብአዊ፣ ዲሞክራሲያዊ መብቶች ያጎናፀፈ ነው። ህገ መንግስቶቻችን በዜጎች መካከል መተማመንን እንዲያጎናጽፉ በህገ መንግስትና የህግ የበላይነት ትምህርት ላይ ኢንቨስት ማድረግ፣ ገለልተኛ ዳኝነት ማጎልበትና የስልጣን ክፍፍል ማስከበር ላይ በትኩረት ልንሰራ ይገባል። አፍሪካ ህገ መንግስታዊ አስተዳደርን ለማስፈን የምታደርገው ጥረት የተለያዩ ተግዳሮቶች እየገጠሙት እንደሚገኝም አስተዋል። Our path has not been without difficulties. We continue to face challenges from political instability and weak institutions. ስልጣንን በህገ መንግስታዊ ስርዓትና በህዝብ ድምፅ ከማግኘት ይልቅ በመፈንቅለ መንግስትና በተቃውሞ የማግኘት ዝንባሌ ከሚገጥሙ ችግሮች መካከል ናቸው። የፖለቲካ አለመረጋጋት ተቋማዊ አቅም ማነስና ህገ መንግስታዊ ስርዓትን ህገ መንግስታዊ ጉዞ ፈተና የሆኑ ተግዳሮቶች ናቸው። ይህ ኮንፈረንስ እነዚህን ችግሮች ለመፍታት ልምድና ተሞክሮ የምንለዋወጥበት እንዲሁም እውቀቶች የምናገኝበት መሆን አለበት። አምባሳደር ታየ አጽቀ ስላሴ ሰላምና ብልጽግና የተረጋገጠ የምንመኛትን አፍሪካ ለመፍጠር ፍትሐዊና በቅንነት የሚያገለግሉ የመንግስት ተቋማትን መገንባት እንደሚገባም በአጽንኦት ጠቅሰዋል። የህገ መንግስታዊ ስርዓት ግንባታ ጉልህ ድርሻ አለው። የሥነ ዜጋ ትምህርትና የዳኝነት ስርዓቱን ማጠናከር ይገባል። ሰላም አንድነትና ብልጽግና ለማረጋገጥ የህገ መንግስታዊ ስርዓትና ውጤታማ ሀገረ መንግስት ግንባታ ወሳኝነት አለው። በመሆኑም ሁሉም ትኩረት ሊሰጠው ይገባል። ሕገ መንግሥታዊነትና ውጤታማ የመንግስት ግንባታ የሚሰፍነው በፍትህና የህግ የበላይነት ነው። እነዚህን ተግባራት እውን ካደረገን የአፍሪካን 2063 አጀንዳ እናሳካለን፣ ሰላምና ብልጽግና እናረጋግጣለን። defined by collective security and shared prosperity. በመድረኩ ኢትዮጵያ ተሞክሮዋን እንደምታካፍል እና በዘርፉ የተደረጉ በርካታ የምርምር ውጤቶች ቀርበው ውይይት እንደሚደረግባቸው ተመላክቷል። ተሳታፊዎቹ በሚኖራቸው ቆይታ በአዲስ አበባ የተለያዩ ስፍራዎችን እንደሚጎበኙ ተገልጿል። ዜናዎቻችን ቀጥሏል፣ ተመልካቾች። አሁን ደግሞ በአጀንዳው ወደምንመለከታቸው ዘገባዎች ዘገባዎችን እናልፋለን። የአካል ጉዳተኞችን የልማት ተጠቃሚነት ለማሳደግ በተለያዩ የስራ እድል መፍጠሪያ አማራጮች ተሳትፎ እንዲያደርጉ እየሰራ መሆኑን የደብረ ብርሃን ከተማ ስራና ስልጠና መምሪያ ገለጸ። መምሪያው ለስራ እድል መፍጠሪያ እየተሰሩ ባሉ ሼዶች የአካል ጉዳተኞች እንዲካተቱ ትኩረት ይደረጋል ብሏል። ገንዘብ ታደሰ። ስሜ መቶ አለቃ ኃይል እየተገኑ ይባላለሁ። የደብረ ብርሃን ነዋሪ ነኝ። የአካል ጉዳት ደርሶብኝ ነበረ በሀገራዊ ጉዳይ ሀገር በማገልገል ወደ 18 ዓመት ምናምን ቆይቻለሁ፣ ያለው ከዚያ መጥቼ ደግሞ አንድ ዓመት ቁጭ ማለት አለ ደሞዝ አለ ምናምን በጣም ከባድ ነው፣ እና ሁኔታዎችን ከሰው ጋር በመጠየቅ አንድ ማዕከል አለ፣ ቀበሌ፣ እነዚህ በፕሮሰስ በመሄድ የስራ እድሉን እንዲፈጠርልኝ አድርጌያለሁ። ይች ቦታ መስጠቷ ትልቅ እገዛ ነው። በቃ በዚች ላይ እየሰራው ቤተሰቤና ራሴን እያገዝኩ ነው ማለት ነው። አንድ እንዳርብለት አለን በሀገራችን ከሚኖረው የህዝብ ቁጥር አስራ ሰባት በመቶ በላይ የሚሆነው አካል ጉዳተኛ እንደሆነ ይታወቃል። እነዚህን ሰዎች እረፍት ለመስጠት ደግሞ ወይም ደግሞ ስራ ለማሰራት አካታች ሆነ የስራ እድል ፈጠራ መሰራት አለበት። እንደ ሀይልዬ ያሉ የህብረተሰብ ክፍሎች ስራ እድል በመፈጠሩ ራሳቸውን እንዲችሉ ወይም ደግሞ ራሳቸውን እንዲያስተዳድሩ እያደረገ ነው። ሌሎች ግን ቅሬታ አላቸው። ጎንደር ዩኒቨርሲቲ 2017 በሶሽዮሎጂ ዲፓርትመንት ምሩቅ ነኝ። ከወጣው ጀምሮ ግን ያው እንደምታዩ የተለያየ ሎተሪ እያዞርኩ እንደዚህ ይተዳደራለሁ። ከመጣን ጀምሮ በጣም ነው የምንለፋ፣ በጣም ነው የምጠይቆ። እድል ቢከፈትልኝና ምንሰራ ስራ ቢመቻችና የማህበረሰቡ አንድ አካል መሆናችን ብረዳ የህብረተሰቡ እኔ ከመስራት ወደ ኋላ አልልም። የተማርኩበት የትምህርት ዘርፍ ጆርናሊዝም ኤንድ ኮሚኒኬሽን ነው። ስርዓት ቀበሌ ቀደም ብዬ ተመዝግቤ ከዛም ወደ ማዕከል የስርዓት መረጃ የሚይዙበት ማዕከል ሁሉ ተመዝግቤ ያለሁኝ መልስ እስካሁን የለም። እድሉን ካገኘን የትኛውንም ነገር መስራት እንችላለን፣ አስተዋጽኦ ማድረግ እንችላለን እርግጠኝነትም ውጤት ማሳየት እንችላለን። የደብረ ብርሃን ከተማ አስተዳደር በ2018 በጀት ዓመት ከ130 በላይ የአካል ጉዳተኞችን ስራ እድል ለመፍጠር አቅዶ እየሰራ ይገኛል። የከተማ አስተዳደሩ ስራና ክህሎት መምሪያ ደግሞ እነዚህን ወገኖች የስራ እድሉ ተጠቃሚ ከማስቻል አንጻር ምን አይነት ተግባራትን እያከናወነ ይገኛል ጠይቀናል። በመንግስትም በማህበረሰብ ተሳትፎም ይህንን በተቻለ መጠን አሁን በጀት መድቦ መንግስት ወደ አራት ሸድ ለመገንባት ጥረት እየተደረገ ነው። በማህበረሰብ ተሳስበ ደግሞ በየክፍለ ከተማው ቢያንስ አስር አስር ሼድ መገንባት አለበት ተብሎ ቅርታ ይዞ እየተሰራ ነው። ይሄ ሼድ ሲሰራ እና ሌሎች የስራ መፍጠሪያ ሀብቶች በአጋጣሚ ሲገኙ ቅድሚያ ለአካል ጉዳተኞች መሰጠት አለበት ተብሎ የተቀመጠ አቅጣጫ ነው፣ አሰራርም ነው። በደብረ ብርሃን ከተማ አስተዳደር ከአንድ ሺህ በላይ አካል ጉዳተኞች መኖራቸውን የከተማ አስተዳደሩ ሴቶች ሕጻናት ማህበራዊ ጉዳይ መምሪያ መረጃ ያሳያል። እነዚህን ወገኖች የስራ እድል ተጠቃሚ ለማድረግ ደግሞ መንግስትም ይሁን መንግስታዊ ያልሆኑ ተቋማት በትኩረት ሊሰሩበት ይገባል። ገና በለጋ እድሜው የአይኖቹን ብርሃን ያጣ ቢሆንም ለአካል ጉዳተኝነት አልተንበረከከም። ይልቁንም በይቻላል መርህ በትምህርቱና በንግዱ ዘርፍ በመትጋት ከራሱ አልፎ ለሌሎችም ተምሳሌት ለመሆን ችሏል። አላማና ጽናት ካለ ከህልማችን መድረስ እንችላለን ይላል ወጣት ኤፍሬም መኩሪያ። ከወጣቱ ጋር ቆይታ አድርጎ ስነ ጊዮርጊስ ከበደ ተከታዩን ዘገባ አዘጋጅቷል። አሜሪካን ለ12 ዓመታት በማስተዳደር በነጩ ቤተ መንግስት ለበርካታ ዓመታት በመቆየት ባለ ታሪክ የሆኑት 32ተኛው የአሜሪካ ፕሬዝዳንት ፍራንክሊን ዴላኖ ሩዝቬልት በፖሊዮ ምክንያት ከወገብ በታች የአካል ጉዳተኛ ነበሩ። ታዋቂዋ ድራሲና የአካል ጉዳተኞች መብት ተሟጋቿ ሄለን አዳምስ ኬለር አይነ ስውርና መስማት የተሳናት ነበረች። አውስትራሊያዊ አሜሪካዊ ኒኮላስ ጄምስ ቮዲቼች ያለ እግርና ያለ እጅ የተፈጠረ ቢሆንም ከህልሙ ያልተደናቀፈ ተምሳሌት ነው። ለእነዚህ ሁሉ በርካታ የአካል ጉዳተኞች በተለያዩ ዘርፎች ላይ ተሰማርተው ይቻላልን በተግባር ገልጸው አሳይተዋል። በሀገራችን ኢትዮጵያም በርካታ አርአያ የሆኑ አካል ጉዳተኞችን መጥቀስ ይቻላል። የህግ ባለሙያዋ የትነበርች ንጉሴ ተምሳሌት ናት የሚለው ወጣት ኤፍሬም መኩሪያ በውጣ ውረዶች ውስጥ አልፎ ዛሬ የለውጥ ምዕራፍ ላይ ይገኛል። ስለመጣበት መንገድ ያጫውተንም ዘንድ አብረ አብረነው ቆይታ አድርገናል። እንግዲህ አይነ ስውር የሆንኩኝ በስምንት አመቴ ነው። በገጠር አካባቢ ነበረ የተወለድኩት። እንግዲህ ገጠር ሲደመር አካል ጉዳተኝነት በጣም ፈተናዎች ናቸው ለአካል ጉዳተኛ ምቹ ስላደሉ መሰረተ ልማቱ ውጣውረዱ ምቹ ስላይደለ በዚያ ውስጥ በጨለማ ውስጥ በጣም ከመጥን በላይ ፈተናዎች ነበሩ። እነኛም ፈተናዎች ላይ ግን ተፈትኔ መቅረት የለብኝም ተደብቄ መቅረት የለብኝም ብዬ ወደ ከተማ ገብቼ ወደ ንግድ ዓለምና ወደ ትምህርት መማር እንዳለብኝ አቀድኩኝ። ወደ ከተማው መጣውና ወደ ትምህርትና ወደ ንግድ ጀመርኩ ማለት ነው። እንግዲህ ያው እንደምታውቁ ይሄ የስራ ቦታው ማለት ነው። የንግድ በንግድ የተገኘው የስራ ውጤት ቦታ ነው። እዚህ ቦታ ላይ እንግዲህ ለአምስት ወጣት ስራ እድል ተፈጥሮላቸዋል ማለት ነው። ቋሚ የስራ እድል ፈጥሮላቸዋል ማለት ነው። በንግዱም የዚህ አይነት ውጤት ላይ ደርሻለሁ። በትምህርቱ ላይ ደግሞ ሁለተኛ ዲግሪ ማስሰራ ላይ ማለት ነው። በእንደ መንግስት ሴክተር የደብረ ብርሃን ከተማ ደንብና ፍትህ መከላከል ላይ ባለሙያ ሆኜ እሰራለሁ። እንዲሁም ደግሞ በኢትዮጵያ ብሔራዊ ስውራ ማህበር የደብረዋና አካባቢ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ሆኜ እሰራለሁ ማለት በቮለንተሪ ሌሎችም አካል ጉዳተኞች ይህንን አይተው ተነሳስተው በቤታቸው እንዳይቀሩና ውጤታማ የሚሆኑበትን ግንዛቤ እየፈጠርን እንገኛለን ማለት ነው። ቤተሰብ መስርቼ ትዳር ይዤ ቤት ሰርቼ እየኖርኩ ይገኛለሁ ማለት ነው። የሶስት ልጆች አባት ነኝ ማለት ነው። የኔ ሮል ሞዴል የሆነችው የትነበርሽ ነበርሽ ንጉሴ ትባላለች። አካል ጉዳት አካል ጉዳት ይቻላል የሚለው ነገር መቶ ፐርሰንት በእኔ ውስጥም ህልም ውስጥም እንድትኖር ያደረጋት እሷ ናት ማለት ነው። ከዚያ ጎን ለጎን ደግሞ ውዷ ባለቤቴ በስጦታ በጣፈንታ ያገኘዋት ከጎኔ ቆማ ወደ እዚህ ማማ ላይ እንድሸጋገር የስኬቴ ማማ የሆነችው ህልሜን እንድሻገር አድርጋኛለች ማለት ነው። ወጣት ኢፍሬም ዛሬ የደረሰበት ደረጃ ለመድረስ የቻለው ከአነስተኛ የዙሪያ ገበያ ንግድ ተነስቶ ሲሆን ለወጣቶች ከፈጠረው የስራ ዕድል ባሻገር ለራሱና ለባለቤቱ ቤተሰቦችም መጠጊያና አቅም መሆን ችሏል። በቀጣይ ብዙ ህልሞች እንዳሉትና ከህልሙ ለመድረስ ተግቶ እንደሚሰራም ነግሮናል። አካል ጉዳተኞችን ወጥ በሆነ መንገድ መብትና ጥቅማቸውን የሚያስከብር ሕግ አለመኖር ተሳትፏቸውና ተጠቃሚነታቸውን እንደገደበው በደብረ ብርሃን ዩኒቨርሲቲ የህግ ትምህርት ክፍል መምህር የሆኑት አቶ ይልቃል ሀሳቤ ተናገሩ። የአእምሮ እድገት ውስንነትና ተደራራቢ የአካል ጉዳት ያለባቸው ዜጎች ይበልጥ ትኩረት እንደሚሹም ተገልጿል። ኢብራሂም መሐመድ መረጃዎች እንደሚያመለክቱት በኢትዮጵያ የአካል ጉዳተኞች ቁጥር ከአጠቃላይ ህዝብ ከ17 በመቶ በላይ ድርሻ አለው ከ20 ሚሊዮን በላይ ህዝብም አካል ጉዳት እንዳለበት ከኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን የተገኘው መረጃ ያሳያል የ2018 የአካል ጉዳተኞች ቀን አካል ጉዳተኝነትን ያካተተ ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ መልእክት ይከበራል በመሪ መልእክቱ እንደተጠቀሰው አካታች ማህበረሰብ መፍጠርና ለተሟላ ማህበራዊ እድገት ተግባራዊ እርምጃዎችን መውሰድ እንዳለበት ተመላክቷል በትራንስፖርት በጤና በትምህርት በተለያዩ ዘ ች እኩል ዕድልና ተሳትፎ ከማረጋገጥ አንጻር የተከናወኑ ተግባራት ዝቅተኛ መሆኑን በደብረ ብርሃን ዩኒቨርሲቲ የህግ ትምህርት ክፍል መምህርና የአካል ጉዳተኛ መብቶች አማካሪ አቶ ይልቃል ሀሳቤ ተናግረዋል። ብዙ የመንግስት አገልግሎት የሚሰጥባቸው ህንፃዎች፣ የህዝብ አገልግሎት የሚሰጥባቸው የገበያ ቦታዎች፣ የተለያዩ ህንፃዎች አሁንም አካል ጉዳተኞችን ከማካተት አንጻር ብዙ የሚቀራቸው መሆኑን፣ መንገዶቻችን፣ የትራፊክ መብራቶቻችን የትራንስፖርት አገልግሎት የሚሰጡ አውቶቡሶቻችን አሁንም ለአካል ጉዳተኞች ያለቸው የተደራሽነትን መጠን ስናይ ብዙ ክፍተት ያለባቸው መሆኑን መረዳት ይቻላል። ትምህርት ቤቶቻችን የማስተማር ሂደቱን ስንመለከት፣ የጤና ሴክተሩን ስንመለከት እንደዚሁም በተለያዩ የህዝባዊ አገልግሎት መስጫ ባንኮች፣ ቴሌኮም ሰርቪስ ላይ ብዙ አበረታች ነገሮች ቢኖሩ ከተራሽነት አንጻር ግን ገና ብዙ ያልሰራናቸው ነገሮች እንዳሉ ይታያል። የአካል ጉዳተኞችን መብትና ጥቅማቸውን ተሳትፏቸውን የሚያስከብር ህግ አለመኖሩ የችግሩ መነሻ ነው። ይህንን ችግር ለመፍታት በወቅቱ ህጎችን አለመውጣታቸውና አለመፈጸማቸው ችግሩን አባብሶታል። አስገዳጅ በሆነ መልኩ እነዚህ ተቋማት አካል ጉዳተኞችን ያካተተ ስራ እንዲሰሩ ያሉን የህግ ማዕቀፎችን ስንፈትሽ መብቶቹን ለማስከበር በሚያስችል ቁመና ላይ ናቸው ለማለትም ይከብዳል። በተለይ መብቶችን በማይፈጽሙ በማይተገብሩ ወይም የአካል ጉዳተኞች መብቶች በሚጥሱ አካላት ላይ እርምጃ ከመውሰድ አንጻር፣ ቅጣት ከመጣል አንጻር፣ መብታቸው የተጣሱ አካል ጉዳተኞች መብታቸው በመጣሱ ምክንያት የሚደርስባቸውን ጉዳት ከመካስ አንጻር የህግ ማዕቀፎቻችን ገና ብዙ የሚቀራቸው መሆኑን ማየት ይቻላል። በተለይም ተደራራቢ አካል ጉዳት ያለባቸው መብትና ጥቅማቸው እየተጠበቀ አይደለም ብሏል አቶ ይልቃል አሳቤ። በተለይ የአእምሮ እድገት ስንነት ደግሞ የህግ ችሎታቸውንም የተነጠቁ በመሆኑ ኢቭን ያሉን የህግ ማዕቀፎች አንዳንዶቹ አካል ጉዳተኛ የአይምሮ እድገት አካል ጉዳተኛ የሆኑትን ሰዎች በራሳቸው ጉዳይ ላይ ራሳቸው እንዳይወስኑ፣ ንብረቶቻቸው እንዲያስተዳድሩላቸው ጋብቻ እንዳይፈጽሙ ወይም ደግሞ መፈጸም እንዳለባቸውና እንደሌለባቸው ሌሎች እንዲወስኑላቸው፣ ምርጫ ቦታም ላይ ስንሄድ ድምፅ የመስጠትና በእጩነት የመወዳደርን መብት በተመለከተ ውሳኔ የመስጠት ችሎታቸው በሌላ አካል ውሳኔ ላይ እንዲመሰረት የሚያደርጉ ድንጋጌዎች አሉ። በትምህርት ቤቶች እስካሁን እንደነዚህ አይነት የአካል ጉዳት አይነቶች ትምህርት ቤት ይገባሉ እንጂ ከክፍል ክፍል እያለፉ ወደ ቀጣዩ እያደጉ ያለበት ሁኔታ አነስተኛ ነው። ባሉ በዚህ ብሎ ትምህርት ቤት ውሎ ከመምጣት በቃል ስለዚህ የትምህርት ስርዓታችንም እነዚህን የአካል ጉዳተኞች ያካተተ እንዲሆን በቂ ሙያዊ ድጋፍ እና በቂ የሆነ አጋዥ መሳሪያዎችን በመጠቀም ከክፍል ክፍል እንዲያድጉ እስከ ዩኒቨርሲቲ ድረስ ስራ መስራት እንዲችሉ ማድረግ መቻል አለበት እና የዘንድሮ ዓመት ዓለም አቀፍ የአካል ጉዳተኞች ቀን ሕዳር 24 ቀን በዓለም ለ34ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ ይከበራል። የሚገነቡ መሰረተ ልማቶች የአካል ጉዳተኞችን ታሳቢ እንዲያደርጉ ከሚመለከታቸው አካላት ጋር በጋራ እየሰራ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ የመንግስትና የግል መስሪያ ቤቶች ለአካል ጉዳተኞች ተገቢ የሆኑ አገልግሎቶች ተደራሽ ማድረጋቸውን ለማረጋገጥም ክትትል በማድረግ ላይ እንደሆነ ተገልጿል። ራይል ደመሰው በአፍሪካ ከ80 ሚሊዮን በላይ ሰዎች የተለያየ አይነት የአካል ጉዳት እንዳለባቸው የተባበሩት መንግስታት ድርጅት መረጃ ያሳያል። በሀገሪቱ በተለይም በየጊዜው የሚከሰቱ አለመረጋጋቶች፣ ሰው ሰራሽና የተፈጥሮ አደጋዎች በርካቶችን ለአካልና ለአእምሮ ጤና ጉዳት የሚዳርጉ ምክንያቶች ሆነው ይጠቀሳሉ። በኢትዮጵያም በሀገሪቱ በሚከሰቱ አደጋዎች በርካታ ዜጋዎች ከተለያየ አይነት የአካል ጉዳት ጋር እንደሚኖሩ ይታወቃል። ይህን ታሳቢ በማድረግም ለአካል ጉዳተኞች የሚመጥን የተመቻቸ የትምህርትና የጤና አገልግሎት እንዲያገኙ በክትትል በስራ ላይ መሆናቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ዴታ ሁሪያ አሊ ተናግረዋል። እኛ እንግዲህ ክትትል የምናደርገው በየአመቱ ምን ያህል ተማሪዎች በተለይ አካል ጉዳተኞች የትምህርት እድል እያገኙ ነው፣ ምን ያህሎቹ ወደ ትምህርት እየመጡ ነው የሚሉትን ክትትል እናደርጋለን። ይህንን በየአመቱ ፐርሰንቴጁ እየጨመረ ነው። ሁለተኛ የምንከታተለው ጤና ላይ ነው። አንደኛ መከላከል ላይ ትኩረት አድርገን ክትትል እናደርጋለን። ሰው ወደ አካል ጉዳት ከመከሰቱ በፊት ወይም ከመምጣቱ በፊት መከላከል ላይ ውጤት ነው የሚሰራው። እንዲሁም ደግሞ አካል ጉዳተኛ ሆኖ ሲመጡ ቅድሚያ ተሰጥቷቸው የጤና አገልግሎት ተደራሽ እንዲሆኑ ከማድረግ ክትትል እናደርጋለን። ከዛ ባለፈ ደግሞ አካል ጉዳተኞች የአሲስቲቭ ዲቫይስ ወይ ደግሞ የአካል ድጋፍ ማግኘታቸውን ምን ያህሎቹ ተጠቃሚ የሆኑ ነው፣ እኛም በራሳችን ከተለያየ ተቋማት አጋር ተቋማት ጋር ድጋፍ በማሰባሰብ የምንሰጠው አለ፣ በጤና ሚኒስቴር ይሰጥ አለ፣ በየ ሌሎችም በምን ያህል ነው የሚል ስራዎችን እንሰራለን ማለት ነው። ሚኒስተር ዴታው አክለውም አካል ጉዳተኞች በመንገዶችና በሕንጻዎች እኩል የተመቻቸ ተጠቃሚነት እንዲያገኙ ከመሰረተ ልማት ሚኒስቴር ጋር በጋራ እየሰራን ነው ሲሉ ገልጸዋል። ሕንጻዎች ሱፐርቫይዝ ይደረጋል። በምን ያህል ደረጃ ለአካል ጉዳተኞች ምቹ ናቸው የሚለውን እናያለን። ይህንን ክትትል በምናደርግበት ጊዜ ከከተማና መሰረተ ልማት ሚኒስትር ጋር በቅርበት በምናደርጋቸው ውይይቶች በተለይ የህንፃ አዋጁ ዳዲስ ወጥተዋል። ተሻሽሎ ነው የወጣው። ከዚህ በፊት ህንፃው ራምፐር ወይ ደግሞ ለአካል ጉዳተኞችን ምቹ የሆነ ካልነበረው እንዲሰራ ብሎ ነው ያስቀመጠው ማለት ነው። በአሁኑ ስለዚህ የሌላቸው አሉ። ምቹ ያልሆኑ አሉ። ነገር ግን አዋጁ ያስገድዳቸዋል አሁን ማለት ነው። ሌላኛው የስራ እድል ፈጠራ ነው። የሥራ ስምሪት አዋጁ አካል ጉዳተኞችን ተጠቃሚ እንዲሆኑ የስራ እድል እንዲመቻችላቸው፣ የስራ እድል ብቻ ሳይሆን ስራ እድል በተመቻቸላቸው ቦታ ለነሱ ምቹ የሆነ ምህዳር ወይም ደግሞ ከባቢ መፍጠር አለበት ነው የሚለው አዋጁ ማለት ነው። የአካል ጉዳተኞች ቀን ሕዳር 24 በየዓመቱ በመላው ዓለም የሚከበር ሲሆን በቀኑ የአካል ጉዳተኞችን ተጠቃሚነት ለማረጋገጥና ያልተገቡ የሕዝቡን አመለካከት ለመቀየር የሚያስችሉ መልእክቶችን በማስተላለፍ ይከበራል። የአካል ጉዳተኞችን የተመለከተ ረቂቅ አዋጅ መዘጋጀቱን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ፖሊሲው መዘጋጀቱ የተጠቃለለ ህግ እንዲኖር የሚረዳ መሆኑን በሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ ሁሪያ አሊ ተናግረዋል። ጉዳዩ ከሚመለከታቸው አካላት ጋር በመቀናጀት የአካል ጉዳተኞችን ረቂቅ ፖሊስ ፖሊሲ ያዘጋጀን ሲሆን ለሚመለከተው የመንግስት አካል አቅርበናል። እንግዲህ እንደ ሀገር በርካታ አካል ጉዳተኞችን ተጠቃሚ ሊያደርጉ ሁለንተናዊ ተጠቃሚ ሊያደርጉ የሚችሉ ብዙ ህጎች አሉ። እንደ ሀገር የአካል ጉዳተኞችን የሚመለከት ፖሊሲ ሊኖራት ይገባል። የህፃናት ፖሊሲ አለ፣ የሴቶች እንዲሁም የወጣቶች ፖሊሲ አለ እና እንደ ሀገር ማንኛውም ብዙ ሀገራት ያው የአካል ጉዳተኞችን ፖሊሲ አላቸው። ስለዚህ ያንን ፖሊሲ በረቂቅ ደረጃ አዘጋጅተን ያንን ፖሊሲ በሚጠቁመው መንገድ ደግሞ የአካል ጉዳተኞችን የተጠቃለለ ህግ እንዲኖር እና በአጠቃላይ እነሱን ሊያጠቃልል በሚችል ሁለንተናዊ ተጠቃሚ ሊያደርጋቸው የሚችል አድርጎ እየሰራን እንገኛለን ማለት ነው። የአካል ጉዳተኞችን ተጠቃሚ ለማድረግ ከቀረጽ ነፃ ግብአቶችን ማስገባት እንዲችሉ መፈቀዱን ሚኒስትር ዴኤታ አስታውቀዋል። ቀረጽና ታክስ ነፃ የሆነ ተሽከርካሪ ለአካል ጉዳተኞች እክል ላለባቸው ችግሩ ላለባቸው እንዲያስገቡ የማድረግ ስራ እንሰራለን። እንግዲህ በዚህ አምስት ዓመት ውስጥ ከአምስት ሺህ በላይ አካል ጉዳተኞች የዚህ ተጠቃሚ እንዲሆኑ አድርገናል ማለት ነው። ይሄ ብቻ ሳይሆን ይሄንን አገልግሎት የምንሰጠው በኢሰርቪስ ነው። አገልግሎቱን በኦንላይን እንዲያገኙ ነው እያደረግን ያለ ነው። የአካል ጉዳተኞች የአካል ድጋፍ እንዲያገኙ የሰው ሰራሽ የአካል ማምረቻ ማዕከላትን ለማጠናከር እየተሰራ መሆኑንም ገልጸዋል። የሀገራችንን የአካላዊ ተሃድሶ አገልግሎት አሰጣጥን ነው ይህንን ለማዘመን የሰው ሰራሽ አካልና የአካል ድጋፍ ማምረቻ ማዕከላትን ማጠናከር ነው። እነዚህ ማዕከላት ስናጠናክር በቂ የሰው ኃይል እንዲኖራቸው እንዲሁም ደግሞ ብቁ እንዲሆኑ የተለያዩ ስልጠናዎችን በመስጠት በተለይ ደግሞ በቴክኖሎጂ እንዲደገፉ በማድረግ ረገድ ሰፊ ስራዎችን እንደ ሀገር፣ እየሰራ እንገኛለን። ዘገባው የተመስገን ዳረጎት ነው። 33ኛው የአካል ጉዳተኞች ቀን የአካል ጉዳተኞች ማህበራዊ አካል ጉዳተኞች በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች እኩል ተጠቃሚነታቸውን በማረጋገጥ እንዲከበር የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የዘንድሮው የአካል ጉዳተኞች ቀን በመቀሌ ከተማ ይከበራል። የበዓሉን አከባበር አስመልክቶ የሴቶችና ማህበራዊ ጉዳይ ሚኒስቴርና የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን በጋራ መግለጫ ሰጥተዋል። ሰላማዊት ነጋ አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ሀሳብ ዓለም አቀፍ የአካል ጉዳተኞች ቀን ሕዳር 24 በኢትዮጵያ ለ33 ተኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ34 ተኛ ጊዜ ይከበራል። በዓሉ የሚከበረው በአካል ጉዳተኞች ላይ ያለው የተዛቡ አመለካከቶችን ለመቅረፍ የግንዛቤ ማስጨበጫ ትምህርቶችን ለመስጠት መንግስት፣ ፖለቲካ ፓርቲዎች፣ የሲቪል ሶሳይቲውና የሚመለከታቸው አካላት በቅንጅት ለአካል ጉዳተኞች ሁለንተናዊ ተጠቃሚነት በጋራ የሚሰሩበትን ሁኔታ ለመፍጠር ያስችላል ያሉት የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዳይሬክ ዳይሬክተር አባይነ ጉጆ ናቸው። ለአካል ጓተኞች የሚጠቅሙ ከፖሊሲ ማዕቀፍ ጀምሮ ያሉ ጉዳዮች የት ነው ያሉት ብለን ለአካል ጓተኞችም እድል ፈጥረን መንግስትን የሚጠይቁበት መንግስት ምላሽ የሚሰጥበት እና ከዚህ ጋር ተያይዞ የጋራ መግባባት ፈጥሮ ሲቪል ሶሳይቲውና መንግስት እንደዚሁም ፖለቲካ ፓርቲዎችም ጭምር በአጠቃላይ የአካል ጓተኞቹ ለንተና የተደራሽነት ላይ የሚሰሩበት ጥሪ የሚቀርብበት መድረክ ነው ማለት ነው። አጠቃላይ በዓሉ አካል ጉዳተኞች እኛ እንችላለን በማለት የተለያዩ ስፖርታዊ እንቅስቃሴዎችን በማድረግና በውይይት ይከበራል። በዓሉ መከበሩ አካል ጉዳተኞች በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች እኩል ተሳትፎና ተጠቃሚነት ለማረጋገጥ ባለድርሻ አካላት የበኩላቸውን አስተዋጽኦ እንዲወጡ ያስችላል ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ ሁሪያ አሊ አካል ጉዳተኞችን በማህበራዊና ኢኮኖሚያዊ እንቅስቃሴዎች ውስጥ የእኩል እድል ተሳታፊና ተጠቃሚ እንዲሆኑ ጥሪ ለማቅረብ የሚያስችል ቅስቀሳ የሚደረግበት ይሆናል። በዘርፉ በተለይ ቀጥተኛ ሚና ያላቸው አካላት ለማስገንዘብና አስፈላጊ ኃላፊነት እንዲወጡ የሚያስችል ይሆናል። በውጤቱም መብቶቻቸው ተከብሮ ተሳትፏቸው እንዲረጋገጥና ተገቢውን ማሻሻያ ትግበራ እንዲደረግም ትልቅ ሚና ይጫወታል። በአጠቃላይ ከመሪ ቃሉ እንደምንረዳው አካል ጉዳተኞችን የሚያካትት ማህበረሰብ የመገንባት አስፈላጊነት የምናስገነዝብበት ትልቅ መድረክ ይሆናል። አካል ጉዳተኞች ምቹ የመሰረተ ልማት የአገልግሎት ዘርፍና ለሌሎች ችግሮች ተጋላጭ በመሆናቸው የሚሰሩ የልማት ስራዎች እነሱን ያማከሉ እንዲሆኑ የክትትል ስራ እንሰራለን ብለዋል። ኮሪደር ልማት በቅርበት ነው የምንከታተለው። በነገራችን ላይ ከሚመለከተው አካላት ጋር ሰፊ ውይይቶችን አካሂደናል። በተለይ በተለይ ሲሰሩ ታሳቢ አድርጎ መሰራት ያለበት አካል ጉዳተኝነት ይህንን በግልጽ የሚታይና እየተሰራ ያለ ነው። የህንፃ አዋጆን እንግዲህ መጀመሪያ ሲወጣ አንዳንድ ህጎች ሲወጡ ባለው ተጨባጭ ሁኔታ ነው። ስለዚህ እዛ ላይ የነበሩ ችግሮችን ቀርፎ ሙሉ ለሙሉ ነው ይህን ህግ ሲሻሻል አካል ጉዳተኞችን ታሳቢ እንዲያደርጉ ቁልጭ አድርጎ አስቀምጠዋል ማለት ነው። በምን ልክ እየሄደ ነው የሚለው ከዛ ደግሞ ለሚመለከተው አካላት ጋር በመቀናጀት ተጠያቂነት ስርዓት መዘርጋት ላይ ሆፕፉሊ እዛ ላይ ትኩረት አድርገን የምንሰራ ይሆናል። የዘንድሮ የአካል ጉዳተኞች ቀን በትግራይ ጊዜያዊ አስተዳደር መቀለ ከተማ ይከበራል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የያዝናቸው ዜናዎች በዚሁ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።